ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን። ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ረቡ የብስራት ኮምቡ ፕሮግራማችን ነው ተጀምረዋል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ የማደርግ ይሆናል። ብሎቱ ቆይታችን የአውሮፓ ቻምፒዮን ሊግ ተወዳጁ አጉራ የውድር መድረግ ትላንት የሁለተኛ ዙር ጨዋታዎች መከናወን ጀምረዋል። የትናንት ጨዋታዎችን ዛሬ ደግሞ የሚከናወኑ ጨዋታዎች አሉ እነዚያንም ወናንተ ያደረስናችሁ የጋራ ጊዜ እናሳልፋለን። እስከ ቆይታችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። ቅድሚያ ታዲያ ትላንትና የተከናወኑ ጨዋታዎችን ነው የምንመለከት የሚሆነው። የመጀመሪያው ጨዋታ አንድ ሰዓት ከ45 ላይ ሁለት ያክል መርሃ ግብሮች ነበሩ የተደረጉት። መጀመሪያውን ጉዳይ እንመለከት። ሪያል ማድሪድ ለመጀመሪያ ጊዜ ለውድድር ጨዋታ ወደ ካዛኪስታን ያመራበት ውድድር ነበረ። ወደ ስፍራው ለማምራት ወደ 12 ሰዓት የሚጠጋ በረራን ማድረግ ነበረበት። አስቀድሞ ነበረ ድካም እና መዛሎችን በጥሩ መንገድ ለማስቀረት አስቀድሞ ነበረ በረራ ማድረግ እየቻለው ካይራት አልማቲ ለመጀመሪያ ጊዜ በታሪኩ በአውሮፓ ቻምፒዮን እየተሳተፈ የሚገኝ ክለብ ነው። በካዛኪስታን ስም ካላቸው ክለቦች ካከል የሚጠራ ነው። እንዲህ አስታና ይበልጥ የምናውቀው ስም ነው። ካዛኪስታን ክለቦችን በመወከል ጨዋታቸውን አከናወኑ። ሪያል ማድሪድ ደግሞ የአውሮፓ ባለክብር ክለብ፣ በንግስና ቁንጮ ላይ የተቀመጠ ክለብ ነው። ትላንት በነበራቸው መርሃ ግብር ሎስ ብላንኮዎቹ ከሜዳቸው ውጭ አምስት ጎሎቹን አስቆጥረው ድል አድርገው ተመልሷል። እንደምናውቀው ባለፈው ሳምንት መጨረሻ በማድሪድ ደርቢ በአትሌቲክ ደ ማድሪድ ተሸንፈው ነበር አምስት ጎል ተቆጥሮባቸው። ታዲያ በዚህ ጨዋታ ካይራት አልማቴ እንዲያው በብዙ መልኩ የተሻለ ክለብ ቢሆን ሪያል ማድሪድ ድል አድርጎ ወጥቷል። ኪሊያን ባፔ ሶስት ጎሎቹን ማስቆጠር ሀትሪክ ሰርቷል። ይህ የለብሉ ኮከብ ወደ ስፔን መናገሻ ከተማ ክለብ ማድሪድ ከደረሰ በኋላ ባለፈው ድር ዓመት ሪያል ማድሪድ እንደ ክለብ ጥሩ ዓመት እንኳን ባያሳልፍ በግሉ በጣም ድንቅ ሲዝን ነበረ ማሳለፍ የቻለው። ትላንትም ሶስት ጉሎች ማስቆጠር ሀትሪክ ሰቶር የመጀመሪያ ከፍጹም ቅጣት ምት የተገኘች ጎል ነበረች። የኋላ ኋላ አርዳ ጉለርም በጥሩ መንገድ አመቻችለትን ኳስ ጉል አስቆጠር ኤድዋርዶ ካማቪንጋና ብራሂም ዲያዝ ተጨማሪ ጎሎችን አስቆጥረው ሪያል ማድሪድ ድል ማድረግ ይችሏል። ክልል ባፔም የጨዋታው ኮከብ ተብሎ ነው የተመረጠው። በጨዋታው እንደዚሁ አስራ ሶስት ያህል ጎሎችን በዘጠኝ ጨዋታዎች ለሪያል ማድሪድ ጎል ማስቆጠር ችሏል። ይሄ በጣም ጥሩ የሚባል ቁጥር ነው። ወደ ሪያል ማድሪድ ቤት ከመጣ ጊዜ ጀምሮ የግል ክብረ ወሰኖችን ስንመለክ በጣም በየጊዜያቱ ራሱን እያሻሻለ ያለ ተጫዋች እንደሆነ ማንሳት ይቻላል። ከጨዋታው መጠናቀቅ በኋላ ውጤቱ በጣም አስደሳች ነው፣ ነገር ግን ቀጣይ ጨዋታ እንዳለብን መዘንጋት የለብንም በሚል ሀሳብ ሰጥቷል። ይሄ አንድ ፕሮፌሽናል ያም ደግሞ ራሱን በየቤቱ ማሻሻል ከሚፈልግ ተጫዋች የሚጠበቅ አይነት አስተያየት ነው። ምክንያቱም ዛሬም በድል ካሳካ ነገን ደግሞ በዚያው ሞመንተም መቀጠል ስላለበት ያን ሀሳብ የሰጠበት አጋጣሚ ነው ያለው። ሌላኛው ሲጠበቅ የነበረው መርሃ ግብር በሀገረ ቱርክ ኢስታንቡል ገላታ ሳራይን ከሊቨርፑል ያገናኘው ጨዋታ ነበረ። በመላው ዓለም በጣም አስደናቂ የደጋፊ ድባብ ካላቸው ክለቦች ተርታ የሚመደብ ነው። ገላታ ሳራይ በጣም ክለባቸውን በተለየ ድጋፍ ስሜት ይደግፋሉ። አልትራዎችን በስፋት ይገኛሉ። በስቱዲየም ዙሪያ ለመጫወት ለተጫዋች አደጋ እስኪሆን ድረስ ነው ጨዋታቸውን የሚያናውጡትና ወደዚህ አስቸጋሪው ስቴዲየም እንዲያውም አንዳንድ ጊዜ ሲያስፈለግም ዌልካም ቱ ሄል እያሉ እንኳን ወደ ሲኦል መጣችሁ በሚል ባነሮቹን ሁሉ አስፍሮ እንመለከታለን። ጋላታሳራይ ሊቨርፑልን ኢስታንቡል ያስተናግዶ ነበረ። ታዲያ ባለሜዳ ቡድን ጋላታ ሰራይ ድል አድርጓል። በቪክቶር ኦሲሜን ብቸኛ ጎል ባለሜዳ ቡድን ድል ማድረግ ይችሏል። ኦሲሜን ጎል ማስቆጠሩን ተከትሎ ስድስት ባድረጋቸው የእንግሊዝ ክለቦች ጋር ስድስት ጎሎችን ማስቆጠር ችሏል። ከዚያም አለፈ ሲል ናይጄሪያ ተጫዋቹ ነው። በአውሮፓ ቻምፒዮንስ ሊግ በርካታ ጎሎችን ያስቆጠረም ተጫዋች ሆኗል። ቪክቶር ኦስሜን። ሊቨርፑል አርነ ስሎት መጠነኛ ለውጦችን አድርገው ነበረ። አሌክሳንደር ኢዛክ እርግጥ ነው ከፊትነስ ጋር በተያያዘ አሁንም በሳምንት ሶስት ጨዋታዎችን ለማድረግ ብቁ አይደለም ብለው ነበር አርነ ስሎት አስቀድመው። ከዚህ በፊት ሞሳላንም ትናንት ቋሚ ያሳለፉ ውስጥ አልተጠቀሙም ነበረ። እንዲያውም የባስሎ ዶሚኒክ ሶቦዝላይን እንደ ፉልባክ ተጠቅሞ ጄረሚ ፍሪምፖንግን እንደ መስመር ተጫዋች ነበረ ሲጠቀሙበት ሲጠቀውበት ሲነበረ ሞሳላና ኢዛክ ተጠባባቂውን በርሆነው ነው ጨዋታውን የጀመሩት። ከዚያም አልፎ ሲል መጥፎ ነገር ለሊቨርፑል ሁነኛው ግብ ጠባቂያቸው ያቸው በሊጉ ከሚገኙ በጣም ድንቅ ግብ ጠባቂዎች አንዱ አሊሰን ቤከር ጉዳት ገጥሞ ተቀይሮ በማማርዳሽቪሊ ወጥቷል። ከዚያም አልፎ ሲል ሁጎ ኤኪቲኬ ጥሩ የሜዳ ላይ እንቅስቃሴ ያስመለክት ከነበር የሊቨርፑል ተጫዋች መካከል አንደኛው እንደዚሁ ጉዳት ገጥሞ ተቀይሮ ከሜዳ የወጣበት አጋጣሚ ምናልባት ለሊቨርፑል ከውጤቱ መጥፎ መሆን ባለፈ ሌላኛው መጥፎ ገጽታ ነበር ብሎ ማንሳት ይቻላል። ፍሎራን ቤትስ አሁንም በተለይ ከፊዚካል ባትሎች ያሉበት ጨዋታዎች ላይ ሲቸገር እየተመለከትነው እንገኛለን። እስካሁን ድረስ ወደ ሊቨርፑል ከመጣ በኋላ በተገቢ መንገድ ማድረግ ያለበትን የጎል አስተዋጽኦ እያበረክታለን የሚገኘው። ነገር ግን እንደ ተጫዋቹ ከሆነ በቶሎ ወደ ቀደመ ብቃቱ እንደሚመለስ ሲናገር ነበረ። እንግዲህ ሊቨርፑል ተካታይ ሁለተኛ ሽንፈት ነው የገጠመው በሊጉ ከዚያ መለክ በአውሮፓ ያልተሸነፈው ክለብ ነበረ እስከ ጥቂት ቀናት ድረስ። ነገር ግን ባሳለፍነው ሳምንት መጨረሻ ሴልኸርስት ፓርክ ላይ በፓላስ ተሸነፈ። ትናንት ደግሞ ድጋሚ በአውሮፓ ቻምፒዮንስ ሊግ ሽንፈት ገጥሞታል። የመጀመሪያውን ዙር አትሌቲኮ ማድሪድን በማሸነፍ ነበረ የጀመረው ሊቨርፑል እናም በተለይ ኦሲሜን ትላንት በእንቅስቃሴ ገደም ጥሩ የነበረበት አጋጣሚ ነው። እርግጥ ነው ያለቀለት የግብ ድል ሲያመክንም ተመልክተናል። ጋላታሳራይ በጣም አስፈላጊ ሶስት ነጥብ ማሳካት ችለዋል። ሌላኛው ጨዋታ በስታንፎርድ ብሪጅ ቸልሲን ከቤኒፍካ ያገናኘው ነበር። መልከ ብዙ የሆነ ጨዋታ ነበረ፣ ምክንያቱም በሁለት አጋጣሚ ወዳሰለጠኑት ክለብ ወደ ቸልሲ የተመለሱበት ነበር አሰልጣኝ ሆዜ ሞሪኒዮ እና የምንደርሳቸው ሀሳብ ከሆነ ቼልሲ የኔ የታሪክ አካል ነው፣ እኔም የቼልሲ ታሪክ አካል ነኝ የሚል ሀሳባቸውን ሰጥተው ነበረ። ሰማያዊ ነኝ፣ ነገር ግን አሁን ላይ ሰማያዊ አይደለሁም፣ ምክንያቱም ቀይ ነኝ። ጨዋታውን ለማሸነፍ ነው የመጫወተው በማለት ሀሳብ ሰጥተው ነበረ። ትላንት ባለሜዳውን ቼልሲ ድል አድርገዋል። ሪቻርድ ሪዮስ የተጫዋች በራሱ መረብ ላይ ጎል አስቆጥሮ ቼልሲ አንድ ለዜሮ አሸንፏል። ነገር ግን ቼልሲ አሁንም ከዲሲፕሊን ጋር በተያያዘ ራሱ መፈተሽ አለበት፣ ምክንያቱም ትላንትም ጆዋ ፔድሮ ተቀይሮ ወደ ሜዳ የገባው ይህ ብራዚል ተጫዋች በሁለት ቢጫ ካርዶች በቀይ ካርድ ከሜዳ ሰናብቷል። ያ ማለት ቸልሲ ባለፉት አራት ጨዋታዎች በሁሉም ውድድሮች በሶስቱ ቀይ ካርድ ተመልክቷል። እንግዲህ ትላንት ጆዋ ፔድሮ ከቤኔፊካ ጋር፣ ከዚያም አስቀድሞ ቻሎባህ ከብራይተን ጋር፣ ሮበርት ሳንቼዝ ከማንቸስተር ዩናይትድ ጋር ቀይ ካርድ የተመለከቱ የቸልሲ ተጫዋች ናቸው። ያ ማለት በዲሲፕሊን ረገድ አሁንም መስተካከል እንዳለባቸው ሀሳቦችን ማንሳት ያስችላል። ፋኮንዶ ቦናኖቴ ትናንት ቋሚ ሆኖ ነበረ በቸልሲ በኩል መጀመር የቻለው። ከዚያ አለፍ ሲል በጨዋታው በተለይ ኤንዞ ፈርናንዴዝ የቀድሞ የቤኔፊካ ተጫዋች ነበረ ታዲያ የቤኔፊካ ደጋፊዎች ባሉበት ስፍራ የማዘመት አግኝቶ ቸልሲዎች እንግዲህ ኤንዞ ፈርናንዴስ ሊያሻማ ሲያመራ ወደ ስፍራው ጩኸቶች ነበሩ። ከዚያም ባለው ቁሳቁሶችን የሚወረውሩበት ነበረ። ጆዜ ታዲያንን ድርጊታቸው እንዲቆጠቡ ሲገጽሷቸው እንደነበረም ስንመለከት ነበረ። ኤንዞ ማሬስካ ስለ አሊሃንድሮ ጋር ናቸው በጣም በጣም ጥሩ ነበረ በለቱ ጨዋታ በመከላከሉም ጭምር ብላ ሀሳብ ሰጥቷል። በተለይ ደግሞ ፕረስ በሚያደርግበት አጋጣሚ ከዚያም አለፍ ሲል በፋይናል ሰርድ ላይ ነጻነት ይሰማው ነበረ። በተለይ አንድ አልጌቶችን ሲያሸንፍ የነበረበትን በሚል ስለ ተጫዋቹ ጥሩ የሜዳ ላይ ብቃት ተናግረዋል። ሌላኛው ቆጵሮስ ላይ ፓፎስን ከባየር ሙኒክ ያገናኘ ጨዋታ ነበረ። ይሄ የዳዊትና የጎልያድ አይነት ፊልም የሚመስል ነው። ባየር ሙኒኮች አምስት ጎሎችን አስቆጥሮ አምስት አንድ አሸንፏል። ሀሪኬን ሁለት ጎሎችን አስቆጥሯል። ጉሬሮ ኒኮላስ ጃክሰንና ማይክል ኦሊሼ ናቸው ቀሪ ጎሎች ማስቆጠር የቻሉት። ሀሪኬን በአስደናቂ አቋሙ ላይ ይገኛል። አሁንም የሶስቱ አናብስት ኮከብ ሀያ ጎሎቹን አስቆጥሯል በዚህ የውድድር ዓመት ለክለብና ለብሔራዊ ቡድን በአስራ አንድ ያክል ጨዋታዎች ከዚያ መላፍ ሲል ባየር ሙኒክ በሁለት ውድድሮ ጨዋታዎች በቻምፒዮንስ ሊግ ስምንት ጎሎችን ያስቆጠረው በሲዝኑ ዘጠቻዎቹ አደረጉ ባቫሪያኖቹ ሰላሳ አምስት ያክል ጎሎችን አስቆጥሩ በጣም ትልቅ ቁጥር ነው። ኒኮላስ ጃክሰን በውሰቱል ወደ ሙኒክ ያመራው ተጫዋች ነው። የመጀመሪያ ጎሉን የመጀመሪያ መጀመሪያ ደግሞ ለጎኔ ኳስ አመቻችቶ ያቀበለበትም ምሽት ሆኗል። ከዚህ አመላፍ ሲል አትሌቲኮ ማድሪድ ከኢንትራክት ፍራንክፉርት ያደርጉት ጨዋታ ነበረ። አምስት ለአንድ በተመሳሳይ ያሸንፏል። ራስ ፓሎሬ ለኖርማንድ ግሪዝማን፣ ጁሊያኖ ሲሞኔ እና ሁሊያን አልቫሬዝ ያስቆጠሩት ናቸው። አንቷን ግሪዝማን በአትሌቲኮ ማድሪድ ማሊያ ሁለት መቶ ጎሎችን አስቆጥሯል። ይህም ደግሞ በክለቡ ከፍተኛ ጎል አስቆጣሪ የሆነበትም እለት ነበረ። በሁለት ጨዋታዎች አስር ጎሎችን ማለት ነው። አትሌቲኮ ማድሪድ ባለፈው በማድሪድ ደርቢ አምስት ጎል አስቆጠረ። ትናንት ደግሞ በድጋሚ አምስት ጎል ማስቆጠር የቻለበት ሁኔታን ያለው ቶትናም ነጥብ ተጋርተዋል ከቦዶ ጉሊምት ጋር። ኢንተርሜላን በሳንሲሮ ጁሴፔ ሜዛ ከሰላፊ አብርሃ ጋር ሶስት ዜሮ አሸንፏል። አውታሮ ማርቴዝ ሁለት ጎሎቹን አስቆጥሯል። ኦሎምፒክ ዲ ማርሴይ እንደዚሁ በስታር ቬሎድሮም አያክስን ላይ ያደረገበት የሚጠቀስ ነው። አስቀድሞ አንድ ሰዓት ከአራ መስላ ሌላኛው የተደረገው ጨዋታ በቤርጋሞ አትላንታ ንከክለብ ብሩዥ ያገናኘው ጨዋታ ነበረ። በዞሊስ ብቸኛ ጎል ይመሩ ነበረ ጎል አስቆጥረው ክለብ ብሩጆች ነገር ግን ሳማርዲች እና ማሪዮ ፓሳሌች ጎል አስቆጥረው ለጣሊያኑ ክለብ አታላንታ ጨዋታው እንድል ማድረግ የቻለበትን ውጤት ነው የተመለከት ነው። በዚህ መንገድ ትናንት የተደረጉ ጨዋታዎች ይህንን ይመስሉ ነበረ። ዛሬም የአውሮፓ ቻምፒዮንስ ሊግ ሁለተኛ ዙሩ ጨዋታዎች ቀጥለው በተለያዩ ከተማዎች የሚደረጉ ነው የሚሆነው በዚህም መሰረት ባሳለፍነው ሳምንት መጨረሻ በአስፈላጊ ወሳኝ ነጥብ ማሳካት የቻለው አርሰናል ኦሎምፒያኮስን የግሪክ ሱፐር ሊግ ሻምፒዮኑን ኦሎምፒያኮስ የሚገጥም ይሆናል ከጨዋታ አስቀድሞ በነበረው ጋዜጣዊ መግለጫ አሰልጣኝ ሚካኤል አርቴታ በተለይ ከዊሊያም ሳሊባ ኮንትራት ጋር በተገናኘ በጣም ትልቅ ዜና ነው ደስተኞችን እንኳን ደስ ያለ ማለት ፈልጋለሁ ይሄ ይገባዋል በማለት ሀሳቡን ሰጥቷል ስለ ዊሊያም ሳሊባ እንግዲህ በሪያል ማድሪድ በጥብቅ ይፈለግ የነበረ ተጫዋቹ ነገር ግን ተጫዋቹ አርሰናል ምርጫው አድርጎ በክለቡ ኮንትራቱን አራዝመዋል ከዚያም አላፈ ሲል በኒውካስል በዚያ ሰዓት ማሸነፋቸው በተመለከተ በጣም ለእኛ ትልቅ ኢነርጂ ነው። እናም ያ ሞመንተም ከጨዋታው በኋላም በመልበሻ ክፍል ውስጥ ሰለብሬት ስናደርገው ነበረ፣ ተጫዋቾቹ የኮችንግ ስታፉ ደስተኛ ነበር በማለት ሀሳቡን ሰጥቷል። ከጉዳት ጋር በተያያዘ አሁንም ቢሆን ፔሮ ሂንካፔ ና ኖኒ ማድዌኬ በጉዳት አይኖሩም። ከዚያ አለፍ ሲል ካይሀቨርዝ እና ጋብሪኤል ኢየሱስ የረጅሚ ጉዳት ያለባቸው ተጫዋቾች ናቸው። ማርቲን ኦዴጋርድ ባለፈው ከኒውካስል ጋር በነበረው ጨዋታ ተቀይሮ ገብቶም ኢምፓክቱን ስንመለከት ነበረ ጠቋሚ አስተላልፉ ውስጥ ሊገባ እንደሚችል እንደዚሁ ተጠቅሷል። አርሰናል በሜዳው ኦሎምፒያኮስን ይገጥማል። ዊሊያም ሳሊባም የአምስት ዓመት ኮንትራቱን ከተፈራረመ በኋላ ከመድፈኞቹ ጋር በክለብ አዲስ ኮንትራት በመፈራረመ በጣም ደስተኛ ነኝ፣ ፍላጎታችን በቻምፒዮን መሳተፍ ሳይሆን ዋንጫውን ማሳካት ነው የሚል ሀሳብ ሰጥቷል። በክለቡ እቅድ እናምናለን፣ ጥሩ ስብስብ አለን፣ ጥሩ አሰልጣኝም አለን ብሏል። ዋንጫዎችን ለማሸነፍ ተቃርበን ነበር፣ ነገር ግን በቅርቡ የተወሰኑ ዋንጫዎችን እንደምናሳካ እርግጠኛ ነኝ በሚል ሀሳብ ሰጥቷል። በክለቡም 250 ሺህ ፓውንድ በአዲስ ኮንትራቱ የሚከፍለው ይሆናል። ዊልያም ሳሊባ። ሌላኛው ተጠባቂ ጨዋታ በእለቱ በኢስታዲዮ ኦሎምፒኮ ሊዩስ ኮምፓኒስ የሚከናወነው የባርሰሎና ና የፓሪስ ሰን ጀርማ የጨዋታ መርሃ ግብር ነው። እነዚህ ሁለት ክለቦች ባለፈው አንድ ዓመትም ለዋንጫ ቅድመ ግምት ሰጥቷቸው ከነበሩት ክለቦች መካከል ይጠቀሳሉ። ባርሰሎና በኢንተር ሚላን ተሸንፎ በግማሽ ፍጻሜ የተሰናበተ፣ ፓሪስ ሰን ጀርማ ዋንጫውን ያሳካው ክለብ ነው። ሃንሲ ፍሊክም ባርሰሎና እንግዲህ ውድድር ዓመት በመጣ ቁጥር ቅድመ ግምት ከሚሰጡት ክለቦች መካከል እኛ እንጠቀሳለን፣ ነገር ግን መንገዱ በጣም አድካሚ ነው፣ ዋንጫ ማሰካት ቀላል አይደለም የሚል ሀሳባቸውን ሰጥተዋል። ስለ ፌርሚን ሎፔዝ፣ ሁን ጋርሲያ ና ጋቢን በተመለከተ ይሄ የስራው አካል ነው፣ እናም ባልዩ ተጫዋቾች እምነት አለኝ የሚል ሀሳብ ሰጥተዋል። ከዚያ ማለፍ ሲል ስለ ቡድናቸውን በተመለከተ ጥሩ ስብስብ እንዳለን እናምናለን። ፓሪስ ሰንጀርማ ጥሩ አሰልጣኝና ጥሩ ስብስብ አላቸው በሚል ማሰባቸውን ሰጥቷል። ዩሴን ሪኬ ከዚህ በፊት በነበራቸው ግንኙነት አንድ ሀሳብ ሰጡ። አራሆ ላይ ከሁለት ዓመታት በፊት በነበረው ጨዋታ በሱ ላይ ተጽዕኖ እንዲያሳድሩ ያደርጉ ነበረ፣ ጫና እንዲፈጠር። ነገር ግን አሁን የተለየ አራሆ ነው ያለው በጣም አምነበታለሁ ሲሉ ሀሳብ ሰጥቷል። ፔድሪ ስለ ባሎንዶሮ በተመለከተ ሀሳብ ቀርብሎት ነበረ እንግዲህ ደረጃ ራንኪንጉን በተመለከተ ማለት ነው። እናም አሁን ላይ የማስቀድመው እኔ በክለብና በብሔራዊ ደረጃ ያሉ ስኬቶች ነው በሚል ፔድሪ ሀሳብ ሰጥቷል። ዩሴን ኤሪኬ በበኩላቸው ወደ ባርሶና ስለመመለስ በጣም ደስተኛ ነኝ፣ እንደ ቤቴ ነው። ምክንያቱም በተጫዋችነት፣ በአሰልጣኝነት በክለቡ አሳልፊ ያለውኝ የሚል ሀሳባቸውን ሰጥቷል። ከዚያም ባለፈ በጣም ጥሩ ጨዋታ እንደሚሆን አስባለውኝ። የተለይ ሜንታሊቲ ያለው ክለብ ነው ባርሶና የሚል ሀሳባቸውን ሰጥቷል። ከዚያም ፔድሪን በተመለከተ ፔድሪን በደንብ አውቀዋለሁ። በጣም አስደናቂ ተጫዋች ነው የባርሰሎና ጨዋታ መመለከት ያስደስተኛል። በተለይ ደግሞ ፔድሪ ሲጫወት የሚል ሀሳብተዋል። እሱ ልክ እንደ ሃሪ ፖተር ነው። ነገር ግን ተስፋ አድርጋለሁኝ ይህ ሃሪ ፖተር ማጂኩ እንደማይኖር ከኛ ጋር በሚደረገው ጨዋታ ብለዋል። በፓሪስ ጀርማ በኩል ማርኪኒዮስ፣ ዴዚሬ ዶዌ፣ ክቪቻ ክቫራትስኬሊያ ና ኦስማን ዴምቤሌ በጉዳት በስብስብ ውስጥ ያልተካተቱ ተጫዋቾች ናቸው እና መሄለቱ ተጠባቂ መርሃግብር ነው። ፈረንሳይ ስታዲዮዙ ሁለተኛ ላይ ሞናኮ ቅንጦዋ ከተማ ስታዲዮዙ ሁለተኛ ላይ ማንቸስተር ሲቲን የሚያስተናግድ ይሆናል። የክለቡ አሰልጣኝ አዲተር ስለ ጨዋታው ሀሳባቸውን ሰጥተዋል። ማንቸስተር ሲቲ ማሸነፍ የሚቻል ነው የሚል ሀሳብ ሰጥተዋል። በእግር ኳስ የማይቻል ነገር የለም የሚል ሀሳባቸውን ሰጥተዋል። ከዚያም ባለፈ ሁሉም እንደሚያውቀው በሎሪዮ ተሸንፏል፣ ባሳለፍነው ሳምንት መጨረሻ በፍራንሱ ሊገ። ነገር ግን ይሄ ጨዋታ የተለየ ነው የሚለው ምክንያቱም በጥልቅ መከላከል የሚጫወት ክለብ ሎሪዮ ነገር ግን ማንቸስተር ሲቲ ኳስን መሰረት አድርጎ የሚጫወት ክለብ ነው እና ሜትለ ጨዋታ ይሆናል የሚል ሀሳባቸውን ሰጥቷል። በሲቲ በኩል ሮዲና ሪያን ሸርኪ ከውረታቸው በማገገም ልምዳቸውን ጀምረዋል። ነገር ግን አሁንም ቢሆን ሮዲን በተመለከተ በሳምንት ሶስት ጨዋታዎችን ለማከናወን ጥሩ ስሜት ላይ እንደማይገኝ ፔፕ ጓርዲዮላ ሀሳቡን ሰጥቷል። ከሳምንቱ መጨረሻ በኋላ ግን ብዙ ተጫዋቾች እንደሚመለሱ ተስፋ አድርጋለሁ በሚልም ሀሳብ ሰጥቷል። በተለይ ሪያን ሸርኪ፣ ሪያን ኤትኑሪ፣ አብዱቃድር ኩሳኖቭን ጨምሮ ኦማር ማርቦች በቅርብ ሳምንታት ወደ ሜዳ እንደሚመለሱ ፔፕ ጓሪው ለሀሳቡ ሰጥቷል። እንግዲህ የሁቱን ጨዋታዎች ከወሳን አይቀር 2016 17 ድራማት አይዘነጋም አላለ ያ የሞናኮ አስደናቂ ሰበሰብ እናም በዚያ ጊዜ ስታዲዮ ሁለተኛ ላይ ሶስት ለአንድ አሸነፈው ሞናኮ። በስቲ ኦፍ ማንቸስተር ደግሞ አምስት ለሶስት ማንቸስተር ሲቲ አሸነፈው። ሞናኮ አስደናቂ ስብስብ የነበረበት ጊዜ የነበረ እንደነ ፋቢኒዮ፣ ቲሞ ባካያኮ፣ ቶማስ ሌማ፣ በርናንዶ ሲልቫ፣ ኪሊያን ባፔን ጨምሮ ራዳሜል ፋልካው የሚወሳው ከዚያም በኋላ በርካታ ጂያንት ክለቦች የተቀራመቱት ስብስብ ነበር። የዚህን የሞናኮ ስብስብ ዛሬ ከማንቸስተር ሲቲ ጋር ይጫወታሉ። ሌሎችን ለመጠቆም ያክል ቆረባግ ከኮፐንሃገን ዩኒንሴን ዚሎስ ከኒውካስል ይጫወታሉ። እንዲሁም በሩሲያ ዶርትሙንድ በሲግናል ዱና ፓርክ ሲሪክ ቢሮን ይገጥማል። በኢስታዲዮ ዴላ ሴራሚካ ቪያሪያል ከዩቬንቱስ ይጫወታሉ። ባይሊቨርኩሰን ከፒኤስቪ እንደሆ እንደዚሁ ደግሞ ኔፕሎስ ላይ ናፖሊ ከስፖርት እንግሊዝ ብን የሚያደርጉ ጨዋታ ሌላኛው የዕለቱ የጨዋታ መርሃ ግብር ነው። በዚህ መንገድ የአውሮፓ ቻምፒዮን ጨዋታዎች ቀጥለው ይደረጋሉ። እለቱ ቆይታችን ይመስል ነበር። ተመልካቾቻችን ተፈራ ታመነ ከመላዊ ስትሪባሮች ጋር ቆይታ አድርጊያለሁ። ብሩክ ጊዜን ተመኘው።